ሰበር ዜና ጤና ይስጥልኝ አድማሽ ተመልካቾች የዕለቱን የማክሰኞ ግንቦት 12 2017 አበይት እና ሰበር ዘገባዎችን ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የዶክተሮች የሙሉ ለሙሉ አድማ ዛሬም እንደቀጠለ ነው። የአብይ አህመድ ምላስ እንደሆነ የሚነገርለት ስዩም ተሾመ ዶክተሮችን አስፈራርቷል፣ ዝቶባቸዋል። በሌላ በኩል 19 የታሰሩ ዶክተሮች ሲለቀቁ ሌሎች መታሰራቸውም ተሰምቷል። ብልጽግና ከእንግዲህ እንግዲህ ማዕከላዊ ውስጥም የማሰቃየው ሰው የለም ባለበት አፉም ዶክተሮችን በማዕከላዊ እያሰቃያቸው ይገኛል። በአዲስ አበባ ጨምሮም በመላው አገሪቱም የሕክምና ስራ ሙሉ በሙሉ የማቆሙን አድማ የተቀላቀሉ ሆስፒታሎችም ቁጥር በእጅጉም እየጨመረ ነው። በጥቅሉ ከዶክተሮች ጋር በተያዘም የተሰሙ መረጃዎችን እናስደምጣችኋለን። በሌላ በኩል ከሰሞኑ በአዲስ አበባ ተዋጊ ድሮኖች እያንዣበቡ ነው። ጠቅላዩ በአዲስ አበባ ሰላሳ ምን አስበው ነው? አለም አቀፍ መንግስታትስ በአዲስ አበባ ምን ይፈጠር ብለው ሰጉ የሚለውን በዝርዝር እንመለከተዋለን። በሌላ በኩል ልክ የዛሬ አንድ አመት በዚሁ ቀን አርበኛ ዘመነ ካሴን ለመደምሰስ ስፍር ቁጥር የሌለው የብልጽግና ጦር ተወልዶ ባደገበት ምራዊ ቀጠናም አካባቢም ከበባ ፈጽሞ እንደነበር ይታወሳል። ታዲያ ከፌዴራል እስከ ክልል ታቅዶ የነበረው የክፋት ምክር 15 በማይሞሉ የፋኖ ተርቦች ብትንትኑን አውጥተው የዛሬውን ሲሆን ራስ አርበኛ ዘመነ ካሴን ከሞት መንጋጋም ያወጡበት የብልጽግናን ጦር ሽንፈትና ውርደት ያከናነቡበት ዕለት ነው። ታዲያ ብልጽግናም አመቱን ጠብቆ ዛሬም አርበኛውን ለመምታት አቅዶ ቢመጣም ተቀጥቅጦ ተመልሰዋል። የዛሬ አንድ አመቱን ድል ከዛሬው ጋር እያዋዛን እናስደምጣችኋለን። በሌላ በኩል በጦር ግንባር መረጃዎቻችን የአማራ ፋኖ ብሔራዊ ኃይል ጥቃቶቹን አጠናክሮ ቀጥሏል። በላስታ አምስት ፓትሮል ሶስት ሲኖ ትራክ እንዲሁም አንድ አይሱዚ የብልጽግና ጦር ጭኖ ባለስልጣናት አጅቦ በመንቀሳቀስ ላይ የነበረ የብልጽግና ጦር በደፈጣ ተመቷል። ዝርዝሩን ይዘናል። በጎጃም የብልጽግና ሰራዊት የእሳት ላይ ጭድ ሆኗል። በበርካታ ስፍራዎችም ውጊያ ተደርጓል። የፋኖ ኃይሎች በወሰዱት ጥቃት በርካታ የብልጽግና ኃይል መደምሰሱም ተሰምቷል። ከጎጃም በርከት ያሉ የአውደ ውጊያ መረጃዎችን ይዘናል፣ እናስደምጣችኋለን። በጎንደርም እንዲሁ ከባድ ውጊያ ተደርጓል አድርጓል። ፋኖ ነን የሚሉ ፋኖ መሳያዎችም የፋኖ ኃይሎች ላይ ጥቃት ሊሰነዝሩ ቢሞክሩም የእጃቸውን ተሰጥቷቸዋል። ዝርዝሩን እናስደምጣቸዋለን። ብልጽግና ፋኖን አጠፋሉ ብለው የራሱን አመራሮች በኦሮሚያ ማጥፋቱም ተነግሯል። በዚህ ጉዳይ ዝርዝር ይዘናል፣ ተሰሙታላችሁ። ሰላም ጤና ይስጥልኝ አድማሽ ተመልካቾች፣ እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ሳበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹ እያላችሁ ለህዝብ ሲሉ ጫኬ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ፣ በቀጥታም ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችኝ ቆዩም። በቅድሚያ የጤና ባለሙያዎች ሙሉ ለሙሉ የስራ ማቆም አድማ መጀመራቸውን ተከትሎ በአዲስ አበባና በተለያዩ ከተሞች በሚገኙ ሆስፒታሎች የሕክምና አገልግሎት ሙሉ ለሙሉ መቋረጡን ተገለጸ። በመላው ሀገሪቱ የተጀመረው የጤና ባለሙያዎች የስራ ማቆም አድማ ሰባተኛ ቀኑን በያዘበት በዛሬው እለት ግንቦት 12 ቀን 2017 ዓ.ም የኢትዮጵያ የጤና ባለሙያዎች ንቅናቄ ሙሉ በሙሉ የስራ ማቆም ጥሪ ማስተላለፉን ተከትሎ በአዲስ አበባና በክልል ከተሞች የሚገኙ አንዳንድ ሆስፒታሎች ሆስፒታሎች የህክምና አገልግሎት መስጠት ማቆማቸውም ተገልጿል። በኦሮሚያ ክልል ሰሜን ሸዋ ዞን ፍቼ ከተማን በሚገኘው የሰላሌ ዩኒቨርሲቲ ኮምፕሪሄንሲቭ ስፔሻሊስት ሆስፒታል የሚሰሩ አንድ የጤና ባለሙያ ለአዲስ ስታንዳርድ እንደተናገሩ በሆስፒታሉ የሚገኙ አጠቃላይ ሐኪሞች ሙሉ በሙሉ የስራ ማቆም አድማም እየተሳተፉ ነው። ሌሎች ሰራተኞች አባላት ግን አሁንም እየሰሩ ናቸው ሲሉም ተናግረዋል። አዲስ ስታንዳርድ በዛሬው ዕለት ማለዳ ላይ በሶስት ዋና ዋና ሆስፒታሎች ማለትም በዳግማዊ ሚኒሊክ ሪፈራል ሆስፒታል በዘውዲቱ መታሰቢያ ሆስፒታል እና የካቲት 12 ሜዲካል ኮሌጅ ሆስፒታል ባደረገው ጉብኝት የአገልግሎት መስተጓጎል በስፋት ያስተዋለ ሲሆን የተወሰኑ ድንገተኛ የሕክምና ክፍሎች ብቻ ስራቸውን ሲቀጥሉ ለመታዘብ ተችሏል። ይህ በእንዲህ እንዳለ የኢትዮጵያ መንግስት የዶክተሮች ማህበር ፕሬዝዳንቱን ጨምሮ ወደ እስር ተግዘው ከነበሩ 87 የጤና ባለሙያዎች መካከል 19ኙን ትላንት ከመሸም ከእስር መልቀቁም ተነግሯል። ይህ ይህ በእንዲህ እንዳለ ደግሞ ሌሎችንም ወደ እስር ማጋዞን ቀጥሎበታል። የብልጽግና ነገር ውሃ ቅዳ ውሃ መልሶ ሆኗል። በቢቢሲ ፎከስ ኦን አፍሪካ ቃለመጠይቅ ላይ ስለ ኢትዮጵያ የጤና ባለሙያዎች የኑሮ ሁኔታ ለዓለም አቀፍ ሚዲያ ድምፃቸውን ያስተጋባችው አናቶሚክ ፓቶሎጂስት ዶክተር መሐሌት ጉሹም ገብረ ወልድ በጸጥታ ኃይሎች ታፍና መወሰዷም ተረጋግጧል። ቤተሰቦቿ ጭንቀት ላይ ናቸው። የእናንተን ድምፅ ትፈልጋለች ሲሉም ቤተሰቦቿ ወደ ሚዲያችን መጥተዋል። ሀሳብን በነጻነት የመናገር ሰብአዊ መብትን ማፈን አምባገነንነት ነው። ኢሰማኮም ሆነ ዓለም አቀፍ የሰብአዊ መብት ተሟጋቾች ዝምታቸውንም ሊሰብሩ ይገባል ሲሉም ዶክተሮች ድምጻቸውን እያሰሙ ነው። መንግስት ከፍተኛ ድንጋጤ ውስጥ ይገኛል። የሚያደርገውንም አያውቅም። በርካታ ሐኪሞችን አድማ አድርጋቸዋል ብሎም አባሯቸዋል፣ እያሰራቸውም ነው። አሁን እንደተሰማው ከሆነ ደግሞም ሐኪሞችን ለመቅጠር የቅጥር ማስታወቂያ ማውጥቷል። ደሞዙም በወር 12 ሺህ ብር ነው። አልሸሹም ዘወራሉ ማለት ይሄኔ ነው። ሐኪሞች 12 ሺህ ብር አልበቀንም በረሃብ አለቅን ብለው ወደ አድማ በወጡበት ሌላ በዚያው ብር ለመቅጠር መሯሯጡም አስቅኝ አድርገዋል። በርካታ ዶክተሮች በፀጥታ ኃይሎች እየታሰሩ ነው። አብይ አህመድ ወደ ስልጣን እንደመጡ ሰሞን ከዚህ በኋላ ወያኔም ሲያሰቃይበት የነበረው ማዕከላዊ ተብሎ የሚጠራው ማሰቃያም እስር ቤትን ዘግተናል። ከዚህ በኋላ ሙዚየም ይሆናል ተብሎም ዶክመንተሪም ተሰርቶ ነበር። አሁን እንደሰማነው የታ የታሰሩ ሐኪሞች ወደ ማዕከላዊ ተወስደው በኦህዴድ ደህንነቶች እየተሰቃዩ ነው። ለአብይ አህመድ ቅርብን የሚባልለት አክቲቪስት ስዩም ተሾመም ሐኪሞችን አርፋችሁ ተቀመጡም ሐኪሞችን አርፋችሁ ተቀመጡ፣ በአመፁ የሚወድቅ መንግስት የለም፣ ብልጽግናን አትችሉትም እያለም በጫት የፈጠጠውን አይኖም የበለጠም እያፈጠጠም በንዴት ተናግሯል። አበው እብድና ዘመናይ የልቡን ይናገራል ይላሉ። አሁን ላይ እብድና ዘመናይ የሆነው ስዩም ተሾመም የእብድ ንግግር ቢያደርግ የሚፈረድበት አይሆንም ከጥልቅ ድህነት በአብይ አህመድ ዘመን ወደ ሀብት ማካበት ተሸጋግሯልና በወር አንድ ሚሊዮን ብር ከአብይ አህመድ ቢሮም ተፈርሞ እንደሚሰ እናውቃለን ለሀገር ትልቅ አበርክቶ ስላደረገ አይደለም አብይን ስላወደሰ እንጂ ፍርድ ቤት ስዩም ተሾመ የተባለን ግለሰብ ይዘህ አምጣ የተባለው ፌዴራል ፖሊስም ያለበትን አላውቅም ማለቱም ይታወሳል ለማንኛውም የአብይ አህመድ ጓሮ ላይ ፈለግ ፈለግ ብታደርጉት አታጡትም እንላለን ኢዜማ በበኩሉ ባወጣው መግለጫ በአመፅ የሚወድቅ መንግስት የለም ብለዋል የሀኪሞችን ጥያቄ መንግስትም ይመልስ ሲልም አሳስቧል አገም ገጠሚያ አለ ። መግለጫም አውጥተዋል። ብልጽግና እንዳይቀየመኝ ሕዝቡም እንዳይቀየመኝ ተብሎ የወጣ መግለጫ ነው የሚመስለው። አርብ ዕለት አብይ አህመድ ሰሞኑን በአዲስ አበባ የድሮን ላይት ሾ አድርገው ነበር። ይህ ከ1500 በላይ ድሮኖች በሰማይ ላይ የታዩበት ትርኢት ሲያሳዩም ጠቅላይ ሚኒስተሩ በደስታና በኢጎ ተውጠው ይታያሉ። አብይ አህመድ በኢትዮጵያ የተመረቱም በኢንሳ ክህሎት ሾ የተደረጉ ናቸው በማለት በሚዲያዎቹ በኩል ሲያስተጋባም ቆይቷል። ነገር ግን ኤምአይአርስ የተሰኘው የሲንጋፖር ካምፓኒ በተለያዩ የዓለም ከተሞች ኮንትራት ወስዶ እንደሚሰራው ሁሉም የአዲስ አበባውንም በተመሳሳይ እንደሰራው በድረገጹም ዘግበዋል። ማንኛውንም ግለሰብ ሆነ ድርጅት ልደት ወይንም ድርጅት ምስረታ ቀን ለማክበር አሊያም ሰርግ ሲኖር አቅም ካለ መከራየት ይቻላል ሲሉም የድርጅቱ ባለቤቶች ተናግረዋል። ዋጋውም 27000 ዶላር ነው። አብይ ለምን ይህንን አደረጉም? የኔ መንግስት ዘመናዊ ድሮኖችን እያመረተ ነው እያንዳንዱ ቤት ድሮንን እናሰማራለን። በአንድ ኮምፒውተር የሚታገዝ ብዙ ሺ ድሮን አዝዤም መሰለል እችላለሁ መምታትም እችላለሁ በሚል ለማስፈራራት አቅደው እንደሆነም ግልጽ ነው። አብይ አህመድ ከዚህ በፊትም ድሮን አምርተን ወደ ውጭ ኤክስፖርት እያደረግን ነው ብለው ወሽክተው ነበር። እስካሁን ከኢትዮጵያ ድሮን ገዛው ያለም ሀገር የለም። ሰውየው ፍርሃት ላይ ናቸው። ሐኪሞች አድማ በሚያደርጉበት ወቅት ሙሉ ሀገራዊ አጀንዳም የሀኪሞች ጥያቄ በሆነበት በዚህ ጊዜም ሲንጋፖር ካምፓኒም ድሮን ተከራይተው በአዲስ አበባ ሰማይ ላይ ትርኢት ሲያሳዩ የእሳቸው መንግስትም ድሮኖቹን እንዳመረተም ሲያስመስሉናም ሲኮፈሱ ታይተዋል። ሁሉ ነገርም ድራማ ነው። ይህ ዘመን የመረጃ ዘመን ነው፣ ማንም አይሸወድም። ባለፈው ሳምንት የካናዳ ውጭ ጉዳይ ሚኒስተር ዜጎቹን ወደ ኢትዮጵያ እንዳይጓዙ ብለው ማስጠንቀቂያ ማውጣቱም ይታወሳል። ባለፈው ወር ደግሞ የአሜሪካ ኤምባሲ በአዲስ አበባ የሚኖሩ ዜጎቹን ሕዝብ በተሰበሰበበት ቦታም እንዳ ትገኙ ብሎም በውስጥ ለአሜሪካ ዜጎች መላኩም ይታወሳል። ሰሞኑን የሐኪሞችን የተጠናከረ ተቃውሞ ተከትሎም በአዲስ አበባ የቅኝትና ተዋጊ ድሮኖችን በመጠቀም ቅኝት እየተደረገም ይገኛል። ብልጽግና በከፍተኛ ፍርሃት ውስጥ ይገኛል። ከውጭም ከውስጥም በርካታ ፈተናዎችም በርክተውበታል። ይህ በእንዲህ እንዳለ ብልጽግና ፋኖን አጠፋለሁ ብሎም ራሱ እየጠፋ ነው። የኦሮሚያ ብልጽግና አመራሮች በተዋረድ የውትድርና ስልጠናም እየወሰዱ መሆኑን መረጃዎች ከወጡም ሰነባብተዋል። አመራሮቹ በአዋሽ አርባ ወታደራዊ ካምፕም ስልጠና እየወሰዱ ሲሆን በስልጠናው ላይ አመርቂ ውጤት ማምጣትም አልቻሉም ተብለዋል። በስልጠናው ላይ እያሉ በተለያዩ በሽታዎችና የሙቀት መጠንም በመጨመሩ ሰባት ከፍተኛ አመራሮች መሞታቸውም ታውቋል። በኦሮሚያ ክልል በ ቅርቡ ለመሰረታዊ የውትድርና የፖለቲካ ስልጠና አዋሽ ቢሾሎ ወታደራዊ ማሰልጠኛ ካምፕ ከገቡ የዞን የወረዳና የቀበሌ አመራሮች መካከል የሰባቱ ህይወት ማለፉንም አረጋግጠናል። ብልጽግና ፋኑን እንዲዋጉም ከወዲሁም እያሰለጠናቸው ያሉት እነዚህ አመራሮች አብዛኞቹ የስኳርና የደም ግፊት በሽታም ተጠቂ መሆናቸውንም አረጋግጠናል። አብዛኞቹ ሟቾች ተጓዳኝ የጤና ችግር እንደነበረባቸው የጠቀሱት ምንጮች የሟቾቹን ቤተሰቦች አስከ ሃይሎችን እንደተረከቡና በብልጽግና ኃይሎች ለማንም ትንፍሽ እንዳይሉ እንደተነገራቸውም አረጋግጠናል። የሟቾቹ አመራሮች ከየትኛው ዞን፣ ወረዳ ወይንም ቀበሌ እንደሆኑ ግን እስካሁን ማረጋገጥ አልቻልንም። ወደ ማሰልጠኛ የገቡ አመራሮች ከ170 በላይ እንደሆኑና 200 ያክሉ ከካምፖ አምልጠው እንደጠፉ ምንጮች ጠቁመዋል። ማሰልጠኛ የሚገኝበት አካባቢ ሞቃታማ በመሆኑም የውትድርና ስልጠናውን ከባድ እንዳደረገባቸውም ተነግረዋል። በዚህም አርባ አምስት ቀን የታሰበው ስልጠና በሰዎች ህይወት መጥፋት ሳቢያም በአንድ ወር ውስጥ ማለትም ግንቦት 21 እንዲጠናቀቅም ተወሰኗል። ከጦር ግንባር ወዳገኟቸው ሰበር ዜናዎች አልፋለሁ። የአማራ ፋኖ ብሔራዊ ኃይል ድልን ተቀናጀም። የላስታ አሳምነው ኮር እሸቱ ክፍለ ጦር የደፈጣ ጥቃት ፈጽሟል። የአማራ ፋኖ ብሔራዊ ኃይል አፋብሃ ወሎ ቤተ አማራ በላስታም አሳምነው ኮር ስር በአርበኛ አያናውን የሚመራው እሸቱ ክፍለ ጦር የተወጣጡ አነስተኛ ቁጥር ያላቸው ፋኖዎች በብልጽግና በራስ ጠባቂ ሰራዊት ላይ የታቀደና የተጠና ውጤታማ ደፈጣ ጥቃት ፈጽመዋል። በእሸት ክፍለ ጦር ዘመቻ መምሪያ በአርበኛ ኮስተር አሸነፍ መሪነት በበሪሁን ሻለቃ ምክትል አዛዥ ፋኖ ደጀንድንቁም አስተባባሪነት በትላንትና ሁለት አምስት ፓትሮል፣ ሶስት ሲኖ ትራክ፣ አንድ አይሱዚና አንድ ካሶኒ መኪናዎችን በመጫን የብርሃኑ ጁላ ሰራዊት የብልጽግናን አመራሮች በማጀብ ከቅዱስ ላሊበላ ከተማ ወደ ጋሸናም ከተማ ማግኘት ላይ ያለም ድብኮ ከተማ ላይ ልዩ ስሙ የድሮ ላይ ከሚባለ ከተማ ነበልባሎቹ ደፈጣ በመያዝ ዙፋን አስጠባቂ የሆነ ቅጥረኛውን ከረፋዱ ሶስት ሰዓት እስከ አራት ሰዓት ሲያራግፉ ታርፍደዋል። በዚህም የተደናገጠው የብልጽግና ኃይል ሙትና ቁስለኛውን በአንድ ፓትሮልና በአንድ አምቡላንስ መኪናም ጭኖም ተመልሷል። በዚህ ያላበቃው የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር በኢንጂነር ደሳለኝ ክፍለ ጦር በትላንትናው ዕለት ሌሊት መካነ ሰላም ከተማ በመግባት ሶስት ባንዳ ማርክ ይወጥ ሰጥቻለሁ ሲል አስታወቀም። በዚህ የተበሳጨው የብልጽግና ኃይል ከንጋት ጀምሮ አለኝ ያለውን ኃይል ቢጠቀምም የአህያ ባል ከጅብ አያስጥልም ሆኗል። ነገሩም ከና እጅሬ እጅ ማውጣት ቀላል የመስላቸው የከተማዋ አስተዳደርና መሰል የሚያዛቸው ባንዳም አጋሮቹን ይዞም ቢዘምትም ሳይሳካ ሲቀር በደረሰበት ቦታ ያገኘውን ማህበረሰብ እንደ ደራሽ ጎርፍ እየጠረገ ሐሙሲት ከምትባል አነስተኛ ከተማ ጀምሮ ወርቄና በታም የራቀውን በጥይት የደረሰበትን በዱላም እየቀጠቀጠም ከፍተኛ ሰብአዊ ጉዳት ሲያደርስም ውሏል። በዚህ ጥቃት አቶ አማረ አበባው የተባለ ግለሰብ በጥይት ደብድበው የገደሉት ሲሆን ሌሎች ሁለት ንጹሀን አኩስለው የያዙት እንዳለም በአይን ማኞች ተረጋግጧል። በፋኖ ታፍነው የወጡ የብልጽግና አስፈጻሚ አመራሮች ብዛት ሶስት ሲሆኑ ከነዚህም መካከል አቶ መሐመድ አራጌም የመንገድ ትራንስፖርት ኃላፊ ይገኙበታል። በቀጣይም የብልጽግናውን ቡድን አስፈጻሚ ወዳደሮች ላይ አነጣጠረ ጥቃት ተጠናክሮ ይቀጥላል ሲሉም የንጉስ ሚካኤል ኮር ቃል አቀባዩም አርበኛ አምሳ አለቃ ሁሴን በመግለጫቸው አስታውቀዋል። ወደ ጎጃም ስናልፍ አስር የመከላከያ ሰራዊት አባላት ሲደመሰሱም ከስምንት በላይ የሚሆኑት ደግሞ ክፉኛ ቆስለዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ጎጃም አጎመድር ክፍለ ጦር የትልሊ ዘንግና ብርጌድ አጥቢያ ሌሊቱን ትልሊ ከተማ ዘልቆ በመግባት የብልጽግና ኃይል መሽጎ በሚገኝበት ካምፕ ላይ ጥቃት በመፈጸም ከፍተኛ ድል መቀናጀቱን ከክፍለ ጦሩ ያገኘነው መረጃም ይጠቁማል። በዚህ ልዩ ኦፕሬሽን የስርዓቱ አገልጋይ የሆኑ አስር የመከላከያ ሰራዊት አባላት ሲደመሰሱ ከስምንት በላይ የሚሆኑት ደግሞ ክፉኛ ቆስለዋል ሲሉም የክፍለጦሩ ጦሩ አመራሮች አስታውቀዋል። ይህ በእንዲህ እንዳለም የአፋባ ቀኝ ጌታ ውፍቼ ንጉስ ስድስተኛ ክፍለ ጦር ኢንጂነር ክበር ተመስገን ብርጌድ አስደናቂ ኦፕሬሽንም ሰርቷል። በትላንትና ሁለት የማዳበሪያ ብር ለማሳለፍ ከፈረስ ቤት የተነሳውን ይህንን ለመቀበል ከደንበጫ የመጣውን የብልጽግናን ሰራዊት ላይ አናብስቶቹ የኢንጂነር ክበር ተመስገን ብርጌድ ፋኖች አንጀኔ ላይ ደፈጣ በመጠበቅ ከጀግኖቹም የደጋዳሞት ብርጌድ ፋኖዎች የተረፈውን የብልጽግና ኃይል ሰራዊት እንደ ቋያም እሳት ሲለበልቡት ውለዋል። ውጊያው ከቅቤ ገደል እስከ የጨረቃም የተደረገ ሲሆን በርካታም የብልጽግና ሰራዊት ሞተና ቁስለኛ መሆናቸውን ነው ያረጋግጥ ነው። በሌላ በኩል የአማራ ፋኖ ብሔራዊ ኃይል አፋ ባሃ በጎጃም ቀጠና ሀዲስ አለማየሁ ሰባተኛ ክፍለ ጦር በብልጽግና ኃይል ላይ በተከታታይ ባሳረፈው ምት መጠነ ሰፊ ኪሳራም አድርሶበታል። በዚህ የተደናገጠው የብርሃኑ ዱላ ሰራዊት ከደብረ ወርቅ ከደጀን ከቢቸናና የትኖር ከተሞች ያለ የሌለ ኃይሉን ወደ ጽድ ማርያም በሶስት አቅጣጫን በማሰማራት ከ30 ጊዜ በላይ ቢኤም እና መድፍ በመተኮስ የንጹሐንን ሀብት ንብረት አውድሟል። በዚህ ውጊያ መብረቁ ብርጌድ ከአካባቢው የግል ታጣቂ ጋር በመሆን ከፍተኛ ትጋድለው የሚያደረገ ሲሆን ወራሪው ኃይል ሁለት አምፑላንስ ሙትና ቁስለኛ ወደ ሉማሜ ይዞ እንዲመለስም ተደርጓል። አንድ ሚሊ ሻም የገዛ አባቱን የእርሻ መሳሪያ ይዞ ሲያገኘው መሳሪያ የያዘ መስሎት አባቴ ሳይቀድመ ይልቅ ደመው በሚል የገዛ አባቱን መግደሉም ተሰምቷል። በሌላ በኩል ልክ የዛሬ ሶስት አመት ግንቦት 12 2014 ዓም ነበር መሪውን አርበኛ ዘመነ ካሴን ለመያዝ አሊያም ለመግደል በሚል ስፍር ቁጥር የሌለው የብልጽግና ጦር ተወልዶ ባደገበት ምራዊ ቀጠና አካባቢም ከበባ ፈጽሞበት የነበረው ታዲያ ከፌዴራል እስከ ክልል ታቅዶ የነበረው የክፋት ምክር 15 በማይሞሉ ተርብ ልጆች በትንትኑን አውጥተውት የዛሬውን ራስ አርበኛ ዘመነ ካሴን ከሞት መንጋጋ ያወጡበት ብልጽግና ሽንፈትና ውርደትን የተከናነበበት እለት ነው። በዚህ በመራዊ ከተደረገው ጀብዱ መካከልም የአርበኛ ዘመነ ካሴናት በግንቦት 12 ከበባ ላይ የሰሩትም ድንቅ ብልሃት የማይረሳ ነው። የአብዮተኛው መሪ ራስ አርበኛ ዘመነ ካሴናት በግንቦት 12 ከበባ የሰሩት ይህንን ነው። የአብዮተኛው መሪ ራስ አርበኛ ዘመነ ግንኙነት ግንቦት 12 ቀን 2014 ዓም የብልጽግና ሰራዊት ግዙፍ ጦር በመያዝ ተወልዳ ባደገችበት ቄ ልጆቿን ባሳደገችበት መንደር አገር አማን ብላ በተኛችበት ንጋት ላይ የብልጽግናው ሰራዊት ልጇን ለማፈን ደጇ ድረስ በመምጣት የተኩስ ናዳም አወረደባቸው። በዚህ ጊዜ እናቱም የጦር መሳሪያ አለመያዟም አላስፈራትም። የአርበኛ ዘመነ ካሴ እናት አይምሯ ከመድፍናም ከክላሽ በላይ ነበረም። በፍጥነት ምን ማድረግ እንዳለባት ታውቃለች። የነብቀ የንብ ቀፎን በመክፈት እንደ ጦር መሳሪያም ተጠቀመችው። የብልጽግና ሰራዊትም መድረሻው ጠፋም፣ ልጇም ከበባውን ሰብሮ ወጣ። ታዲያ በዚህ ሁሉ መሃል ያለፈው አርበኛ ዘመነ ካሴ ዛሬም በክብር ይገኛል። ዘመነ ካሴን ሳላጠፋ እንቅልፍ አልተኛም ያለው የብልጽግና መንግስት ዛሬም በቀኑ አርበኛ ዘመነ ካሴን ለመደምሰስ በሚል ሰራዊት ልኳል። ነገር ግን በብልጽግና የተላኩ 107 ኮማንዶዎችም የእሳት ላይ ጭድ መሆናቸውንም አረጋግጠናል። መጨረሻ የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ውባንታ ባተኮር ጉና ክፍለ ጦር መቅደላ አንባ ብርጌድ ድልን ተቀናጀ። የፋሽስቱ አብይ አህመድ አገዛዝ መደበኛ ሰራዊትና በፋኖ ስም የሚያጭበረብሩ ፋኖንን ባዮች የሚሊሻ ስብስብ በጥምረት መቅደል አንባ ብርጌድን ጋሳይና ምክሽ ላይ ከበባ ለመፈጸም ሞክረዋል። ነገር ግን እነዚህ ኃይሎች በፋኖ እቅዳቸው ከሽፎና ውርደትን ተከናንበው እንዲመለሱ ተደርጓል። በዚህ ውጊያ ከአገዛዙና የአ ገዛዙ ክንፍ ከሆነው ኃይል በቁጥር 3 ኤኬም 47 ክላሽንኮቭና አንድ አብራራው ተማርኳል። በብልጽግና ኃይል ላይ አካላዊና ቁሳዊ ኪሰራም እንደደረሰም አረጋግጠናል። አድማጭ ተመለካቾች ለዕለቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በቀጣይ በሌላ ዘገባ እስካገኛችሁ ቸር ያሰማን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ እንዲሁም ላልሰሙ እንዲሰሙ ቪዲዮን ሼር ማድረግ እንዳትረሱ፣ እንዲሁም በዝግጅት ክፍላችንና በዜናዎቹ ላይ ያላችሁን ሀሳብ አስተያየት በኮመንት መስጫ ሰርት አሰፍሩልን ዘንድ በትህትና እንጠይቃለን። በቀጣይ በሰፊ ዘገባ እስካገኛችሁ ቸር ያሰማን።